የአብርሃም ታሪክ የመጽሐፍ ቅዱስ ታሪክ የአብርሃም ታሪክ ቁጥር ሁለት ነው ይህ ባለፈ ቁጥር አንድን አቅርበናል። አሁን ደግሞ ቁጥርን ሁለት ይዘንላችሁ ቀርበናል አብርሃም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ በፊቴ ተመላለስ ፍጹምም ሁን ቃል ኪዳኔን በኔና በአንተ መካከል አደርጋለሁ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርንም እንዲህ ብሎ ተናገረው። እንሆ ቃል ኪዳኔ ከአንተ ጋር ነው። ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አደርግሃለሁና እጅግም አበዝሃለሁ ህዝብም አደርግሃለሁ፣ ነገስታትም ካንተ ይወጣሉ። ቃል ኪዳኔን በኔና በአንተ መካከል ካንተ በኋላ ከዘርህ ጋርም በትውልዳቸው ለዘላለም ኪዳን አቆም አለሁ ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ፣ በእንግድነት የምትኖርባት ምድር የከነአን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ከአንተ በኋላ ለዘርህ ሰጠሃለሁ፣ አምላክም እሆናችኋለሁ። እግዚአብሔርም አብርሃምን አለው። አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ካንተ በኋላ ዘርህ በትውልዳቸውና በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፋታቸውንም ስጋ ትገርዛቸዋለህ። በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆንሃል። የስምንት ቀን ልጅ ይገረዝ፣ በቤት የተወለደ ወይንም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳቸው ይገረዝ። በቤት የተወለደ በብርም የተገዛ ፈጽሞ ሚገረዝ፣ ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፋቱን ስጋ ያልተገረዘ ቁልፍ ሰው ሁሉ ያችን ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟን ሳራ ይሁን እንጂ እባርካት አለሁ። ደግሞም ከእርሷ ልጅ እሰጥሃለሁ እባርካትም አለሁ። የአሕዛብ እናት ትሆናለች፣ የአሕዛብ ነገስታት ከእርሷ ይወጣሉ። አብርሃምን በግንባሩ ወደቀ፣ ሳቀም። በልቡም አለ የመቶ ዓመት ሰው በውኑ ልጅ ይወልዳለን? ዘጠና ዓመት የሆናት ሳራ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድሁ ነበር አለው። እግዚአብሔር አለ በእውነት ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስቅ ብለህ ትጠራዋለህ። ከእርሱም በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆም አለሁ። ስለ እስማኤል ሰምቻ አለሁ። እንሆ ባርኬዋለሁ፣ ፍሬያምም አደርገዋለሁ፣ እጅግም አበዛዋለሁ። አስራ ሁለት አለቃዎችም ይወለዳል፣ ታላቅም ሕዝብ እንዲሆን አደርገዋለሁ። ቃል ኪዳኔ ግን በሚመጣው ዓመት በዚህ ጊዜ ሳራ ከምትወልደው ከይስቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃምም ልጁን እስማኤልን በቤቱ የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤት ሰብ ወንዶችን ሁሉ ወሰደ። ቁልፋታቸውንም ሥጋ እግዚአብሔር እንዳለው በዚያን ቀን ገረዘ። አብርሃምም የቁልፋቱን ሥጋ በተገረዘ ጊዜ የዘጠና ዘጠኝ ዓመት ሰው ነበረ። ልጁ እስማኤልም የቁልፋቱን ሥጋ በተገረዘ ጊዜ የአስራ ሶስት ዓመት ልጅ ነበረ። በዚያን ቀን አብርሃም ተገረዘ፣ ልጁ እስማኤልም ተገረዘ። በቤት የተወለዱና በብር ከእንግዳዎችም የተገዙት የቤት ሰዎች ሁሉ ከእርሱ ጋር ተገረዙ። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ፦ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈይ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚያችም ዛፍ በታች እረፉ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና ሦስት መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽም እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግም የሰባ ታናሽ ጥጃ የያዘና ለብሌት ነው ሰጠው፣ ያዘጋጀውም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር፣ እነርሱም በሉ። እነርሱም ሚስትህ ሳራ ወዴት ናት? አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድም ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች። ካረጀው በኋላ በሆኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ ወልዳለሁ ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለ? የዛሬ ዓመት እንደ ዛሬው ጊዜ ወደ እናንተ መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውር አለሆነ አብርሃምን በእውነት ታላቅና በርቱ ሕዝብ ይሆናልና ምድር አሕዛብን ሁሉ በእርሱ ይባረካሉና ጽድቅና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤቱን እንዲይዝ አውቃለሁ። እናም እግዚአብሔር በአብርሃም ላይ የተናገረው ነገር ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ የሰዶምና የገሞራ ጩኸት እጅግ በስቷልና ኃጢአታቸውም እጅግ ከብዳለችና እንግዲያስ ወደ እኔ እንደመጣች እንደ ጩኸቷ አደረጉ እንደሆነ ወርጃ ያለሁ እንዲያውም ባይሆን አውቃለሁ። ሰዎቹም ከዚያ የፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረብ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? ሀምሳ ጻድቅ በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱ ውስጥ በእርሷ ስለሚገኙ ሀምሳ ጻድቅ አትምርምን? ይህ ከአንተ ይራቅ። ጻድቅን ከኃጢአተኛ ጋር ትገድል ዘንድ ጻድቁንም እንደ ኃጢአተኛ የሆን ዘንድ እንደዚህ ያለውን አድራጎት ከአንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? እግዚአብሔርም በሰዶም በከተማይቱ ውስጥ 50 ጻድቅ ባገኝ ስፍራውን ሁሉ ስለ እነርሱ እምራ አለሁ አለ። አብርሃምም መለስ አለ፣ እኔ የአፈርና አመድ ስሆን ከጌታዬ ጋር እነጋገር ዘንድ እንሆ አንድ ጊዜ ጀምር ያለው። ከ50 ጻድቅ አምስት ቢጎድሉ ከተማይቱን ሁሉ በአምስቱ ምክንያት ታጠፋለህን? ከዚያ አርባ አምስት ባገኝ አላጠፋም አለ። ደግሞም ተናገረ እንዲህም አለ፣ ምናልባት ከዚህ አርባ ቢገኙሳ እርሱም ለአርባው ስል አላደርገውም አለ። እርሱም ጌታዬ አይቆጣ እኔም እናገራለሁ፣ ምናልባት ከዚያ ሰላሳ ቢገኙ አለ። እርሱም ከዚያ ሰላሳ ቢገኙ አላጠፋም አለ። ደግሞም እንሁ ከጌታዬ ጋር እነጋገር ዘንድ አንድ ጊዜ ጀምር ያለሁ፣ ምናልባት ከዚያ ሀያ ቢገኙሳ አለ። እርሱም በዚያ ሀያ ቢገኙ ስለ ሀያው አላደርገውም አለ። እርሱም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 ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም ምደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባይ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው፣ ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ህዝብ ሁሉ ቤቱን ከበቡት ሎጥም ጠርተው እንዲህ አሉት በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው እናውቃቸው ዘንድ ወደ እኛ አውጣቸው ሎጥም ወደ እነርሱ ወደ ደጅ ወጣ መዝጊያውንም በኋላው ዘጋ እንዲህም አለ ወንድሞች ሆይ ይህ ክፉ ነገር አታድርጉ እነሆ ወንድ ያላወቁ ሁለት ሴቶች ልጆች አሉኝ፣ እነርሱን ላውጣላችሁ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣራዬ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፍረድ ዘንድ ይፈለጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት። የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤቱ አገቡት፣ መዝጊያውንም ዘጉት። በቤት ደጃፍ የነበሩ ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው፣ ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለህ? አማችህም ቢሆን ወንድ ልጅም ቢሆን ወይንም ሴት ልጅም ብትሆን በከተማይቱ ያለ ሁሉ ከዚህ ስፍራ አስወጣቸው። እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናልና። ሎጥም ወጣ ልጆቹን ለሚያገቡት ለአማቾቹም ነገራቸው፣ አላቸውም ተነሱ ከዚህ ስፍራ ውጡ፣ እግዚአብሔር ይችን ከተማ ያጠፋልና። አማቾቹ ግን የሚያፌዝባቸው መሰላቸው። ጎሁም በቀደደ ጊዜ መላእክት ሎጥን ተነሳ ተነሳ ሚስትህንና ከዚያ ያሉትን ሁለቱ ሴት ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የሁለቱን የሴቶች ልጆችንም እጅ ይዘው አወጡትና በከተማይቱ ውጭ ያስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደኋላ ኋላ አትይ፣ በዚህ ዙሪያ ሁሉ አትቁም እንዳትጠፋ ወደ ተራራው ሸሽተህ አምልጥ። ሎጥም አላቸው፣ ጌቶች ሆይ እንዲህ ሳይሆን እንሆ ባሪያህ በፊትህ ሞገስን አግኝቷል። ነፍሴን ለማዳን ያደረግልኝን ምሕረትንም አብዝተሃል። ክፉ እንዳያገኘኝ እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እንሆ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሱም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምለጥ እርሷ ትንሽ ከተማ አይደለችምን እነርሱም አለው የተናገርሃትን ከተማ እንዳላጠፋት እነሆ በዚያ ነገር የለመንከኝን ተቀብያለሁ በቶሎ ወደዚያ ሸሽተህ አምለጥ ወደዚያ እስክትደርስ ድረስ ምንም ማድረግ አልችልምና ስለዚህም የዚያች ከተማ ስም ዞአር ተባለ ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያም ከተማዎች በዙሪያ ያለው ሁሉ በከተማዎቱ የሚኖሩ ሁሉ የምድርንም ቡቃያ ሁሉ ገለበጠ። የሎጥ ሚስት ወደኋላ ተመለከተች፣ የጨው ሐውልትም ሆነች። አብርሃምን በእግዚአብሔር ፊት ቆሞ ወደነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሶዶምና ወደ ገሞራ በዚያች ሀገር ወዳለውም ምድር ሁሉ ተመለከተ። እነሆም የአገሪቱ ጢስ እንደ እቶን ጢስ ሲነሳ አየ እግዚአብሔርም እነዚያ የአገር ከተማዎችን በአጠፋ ጊዜ አብርሃም አሰበው ሎጥ ተቀምጦባት የነበረውንም ከተማ በአጠፋ ጊዜ ጥፋት መካከል ሎጥን አወጣው ሎጥም ከዞዓር ወጣ በዞዓር ይቀመጥ ዘንድ ስለፈራም ከሁለቱ ሴት ልጆች ጋር በተራራ ተቀመጠ በዋሻም ከሁለቱ ሴቶች ልጆች ጋር ተቀመጠ ታላቂቱም ታናሺቱን አለች አባታችን ሸመገለ፣ በምድር ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ነይ አባታችንን ወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያም ሌሊት አባታቸውን ወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። በነጋታውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው። ዛሬ ለሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋራ ተኚ፣ ከአባታችንም ዘር እናስቀር። አባታቸውን በዚያ ስለሊት ደግሞ የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቅም። የሎጥም ሁለቱ ሴት ልጆች ከአባታቸው ጸነሱ። ታላቂቱ ወንድ ልጅ ወለደች፣ ስሙንም ሞአብ ብላ ጠራችው እርሱም እስከ ዛሬ የሞባአውያን አባት ነው። ታናሽቱም ወንድ ልጅ ወለደች ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው እርሱም እስከ ዛሬ የአሞናውያን አባት ነው። አብርሃምም ከዚያ ተነስተ ወደ አዜብ ምድር ሄደ። በቃዴስና በሱር መካከልም ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። እግዚአብሔርም ለሊት በሕልም ወደ አቤሜሌክ መጣ። እንዲህም አለው እንሆ አንተ ስለወደድካት ሴት ሙት ነህ፣ እርሷ ባለባልናትና አቤሜሌክም ግን አልቀረባትም ነበር። እንዲህም አለ አቤቱ፣ ጻድቅን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽሕና ይህንን አደረግሁ። እግዚአብሔርም በሕልም አለው ይህንም በልብህ ቅንነት እንዳደረግ እኔ አወቅኩ። እኔ ደግሞ በፊትህ ኃጢአትን እንዳትሠራ ከለከልኩ፣ ስለዚህ ትነካት ዘንድ አልተውህም። አሁንም የሰውየው ሚስት መልስ፣ ነብይ ነውና ስለ አንተም ይጸልይልህ ትድናለህም። ባተመልሳት ግን አንተ እንድትሞት ለአንተ የሆነው ሁሉ እንዲሞት በእርግጥ እወቅ። አቤሜሌክም በነጋታው ማልዶ ባሪያዎቹን ሁሉ ጠራ፣ ይህንም ነገር ሁሉ በጆሮ ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን አለ፣ ይህ ማድረግህ ምን አይንተህ ነው? አብርሃም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገድሉ ስላሰብሁ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት። ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገባንበት አገር ሁሉ ለእኔ የምታደርጊው ውሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቤሜልክም በጎችና ዓላሞችን ወንዶችና ሴቶችን ባሪያዎችን አመጣ ለአብርሃምም ሰጠው፣ ሚስቱን ሳራንም መለሳት። አቤሜልክም እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ አለ። ሳራንም አላት እነሆ ለወንድምሽ ሺህ ሚዛን ብር ሰጠሁት። ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽን መሸፈኛ የሆነሽ ጻድቅሽ ለሰዎች ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቤሜሌክን፣ ሚስቱንም ባሪያዎቹንም ፈወሳቸው። እነርሱም ወለዱ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት የአቤሜሌክን ቤት ማኅፀናቸውን ሁሉ በፍጹም ዘግቶት ነበርና። እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅ ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የመቶ ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አደረገልኝ፣ ይህንም የሚሰማ ሁሉ በእኔ ምክንያት ይሳቃል አለች። ደግሞም ሳራ ልጅን እንድታጠባ ለአብርሃም ማን በነገረው በእርጅናው ልጅን ወልጄ ለታለሁና። አለች ሕፃኑም አደገ ጡትንም ከመጥባት ተቋረጠ። አብርሃምም ይስቅን ጡት ባስታለበት ቀን ትልቅ ግብዣ አደረገ። ሳራ ግብጻዊቷ አጋርም ለአብርሃምም የወለደችለትን ልጅ ሲስቅ አየችው። አብርሃምንም ይችን ባሪያህን ከነልጇ አሳድ፣ የዚያ ባሪያ ልጅ ከልጄ ከይስቅ ጋር አይወርስምና አለችው። ይህ ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው ነው አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ፣ በይስቅ ዘር ይጠራልሃልና፣ የባሪያዊቱም ልጅ ደግሞ ሕዝብ አደርገዋለሁ ዘርህ ነውና። አብርሃምም ማልዶ ተነሳ፣ እንጀራውንም ወሰደ፣ የውሃውንም አቆማዳ ለአጋር በትከሻው አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤልም ምድር በዳ ተቅበዘበዘችው። ውሃውም ካቆማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናውንም ሲሞት አላየውም ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች። ቃሏንም ማሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔር መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሽ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበር። አደገም፣ በምድር በዳም ተቀመጠ፣ ቀስተኛም ሆነ። በፋራን ምድር በዳም ተቀመጠና እናቱም ከምድር ግብፅ ሚስት ወሰደችለት። በዚያ ዘመን አቤሜሌክ ከሙሽራ ወላጅ ከአኮዝና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ከአንተ ጋር ነው። አሁንም በእኔም በልጅም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነት እንዳደረግኩ አንተም ለእኔ ለተቀመጠህባትም ምድር ቸርነትን ታደርጋለህ። አብርሃምም እኔ እምላለሁ አለ። አቤሜሌክም ባሪያዎቹን በነጠቁት በውሃ ጉድጓድ ምክንያት አብርሃም ወቀሰው። አቤሜሌክም አለ ይህንን ነገር ያደረገው አላወቅኩም፣ አንተ ደግሞ ምንም አልነገርከኝም፣ እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችና ላሞችን አምጥቶ ለአቤሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። አብርሃምም ሰባት ቄብ በጎችን ለብቻው አቆመ። አቤሜሌክም አብርሃምን ለብቻው ያቆማቸውን እነዚህ ሰባት ቄቦች በጎች ምንድናቸው? አለው። እርሱም እኔ የች የውሃ ጉድጓድ እንደ ቆፈርሁ ምስክር ይሆንልኝ ዘንድ እነዚህ ሰባት ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህ የዚያን ስፍራ ስም ቤርሳቤህ ብሎ ጠራው። ከዚያ ሁለቱም ተማምለዋልና በቤርሳቤም ቃል ኪዳን አደረጉ። አቤ ሜሌክና የሙሽራው ወላጅ አኮዛት፣ የሰራዊቱ አለቃ ፊኮልም ተነስተው ወደ ፍልስጤን ምድር ተመለሱ። አብርሃምም በቤርሳቤል የቴምር ዛፍ ተከለ። በዚያም የዘላለም አምላክ እግዚአብሔር ስም ጠራ። አብርሃምም በፍልስጤን ምድር ብዙ ቀን እንግዳ ሆኖ ተቀመጠ። እነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው። ምንድነው የተፈተነው የሚለውን ይዘንላችሁ እንመጣለን። ደህና ቆዩ።